ካላችሁ እህቶቼ ከዚህ ነገር ተጠንቀቁ ማለት ነው። እንዲሁም ደግሞ ልጅ የምትይዙ መዳን ቤት ካላችሁ እባካችሁ ከዚህ ነገር ተጠንቀቁ ማለት ነው። ለምን እርግጠኛ ነኝ አብዛኞቻችን ይህንን ነገር እናደርገዋለን። ለምን እባካችሁ እህቶች ሕይወታችንን አደጋ ላይ የምጥለንን ነገር ጥንቃቄ ማድረግ አለብን ብዬ ያስባለሁ። እኔ ከዚህ በፊት ስላጋጠመኝ እኔ ቁሜ ያለው ግን እንደዚህ አይነት ነገር የምታደርጉ እንዲሁም ደግሞ ስትተኙ ይህንን ነገር የምታደርጉ እህቶቼ እባካችሁ እባካችሁ ጥንቃቄ አድርጉ። እንዲሁም ደግሞ ቪዲዮን ላይክ ሼር እያደረጋችሁ ጀምሩ ሲሉት ለሌሎቹ እህቶቼ እንዲደርስ ቪዲዮውን ላይክ ሼር አድርጉት። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላም ናችሁ ይጋሁል ሰላም ነው። አላህ ስብሁ ወተዓላ በእያላችሁ በሰላማችሁ የብዛልኝ ሀገራችንም ሰላም አድርግልን ያልኩኝ እንድሰላም በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ጄላችሁ የመጣሁት መግቢያ ላይ እንዳያችሁት እባካችሁ እህቶቼ ጥንቃቄ ያድርጉ ማለት ነው። ረቢ አላህ ከእንደዚህ አይነት ነገር ይጠብቀን፣ በሙሉ ጤንነት ያወጣናል አላህ በሙሉ ጤንነት ይመልሰን ማለት ነውና በአሁኑ ሰዓት ላይ በጣም ከባድ ነገር ነው ማለት ነው። እና በተለይ ደግሞ ልጅ የምትይዙ እንዲሁም ደግሞ ልጁ እንዳያስቸግራችሁ ብላችሁ ስልኩ ቻርጅ ሲያልቅበት ስልክ ቻርጅ ስክት አድርጋችሁ የምትሰጡ እንዲሁም ደግሞ እናንተ ስልኩን በቻርጅ ሰክታችሁ የምታዩ እህቶቼ እባካችሁ ተጠንቀቁ። እንዲሁም ደግሞ ስትተኙ ማለት ነው፣ ስትተኙ ስልካችሁን ቻርጅ አድርጋችሁ አጠገባችሁ የምታስቀምጡ እህቶቼ እንዲሁም ተጠንቀቁ ማለት ነው። ደግሞ ቻርጅን ባታረጉት ስልካችሁን አጠገባችሁ ወይም ደግሞ ትራሳችሁ ስር የምታደርጉ እህቶች እባካችሁ ጥንቃቄ አድርጉ ማለት ነው። ለምን ስልካችሁ ከእናንተ መራቅ አለበት? ለምን ለራሳችሁ፣ ለህይወታችሁ፣ ለጭንቅላታችሁ ራሱ ጥሩ አይደለም ማለት ነው። አጠገባችሁ ሲቀመጥ ከአረባ ወይም ደግሞ ማብራት ስለሆነ ለእኛ ለራሳችን ለጭንቅላታችን ለአስተሳሰባችን ትክክል አይደለም ማለት ነው። እና እባካችሁ ጥንቃቄ አድርጉ። በጣም በጣም በጣም ለህይወታችን ይሄ ነገር ከባድ ነው ማለት ነው። እንደውም ደግሞ የፈለገ ነገር ይቅርባችሁ፣ ስልካችሁን ቻርጅ ከጨረሰ ቻርጅ እስከሚያደርግ ድረስ ቢያንስ ግማሽ እስከሚያደርግ ድረስ ዝም ብላችሁ ሶብር አድርጋችሁ ከጠገቡ ርቃችሁ፣ ከዛ በኋላ ነቅላችሁ መጠቀም ትችላላችሁ ማለት ነው ግን እናንተ ስልኩን ላለማቁም ማቆም ስልካችሁን ለመከታተል ብላችሁ ግን ስልካችሁን ቻርጅ ላይ ሰክታችሁ ቁጭ ብላችሁ ስታዩ በዛ ሰዓት ምን እንደሚፈጠር አታቁም ማለት ነው። ለምን ስልኩ ይላል በዛ በብዛ ስንጠቀመው ቻርጅ እንኳን ባናደርገው ዝም ብለን ቪዲዮ የምናይበትና የምንጠቀምበት ከሆነ በራሱ ጊዜ መጋል ይጀምራል ማለት ነው። ደሞ ስልኩ መጀመሪያ ኦሪጂናል እንኳን ቢሆን ኦሪጂናል ስልኩ እንኳን ቢሆን እየቆየ እየተደካማ ይመጣል ማለት ነው። ብዙ ጊዜ ደግሞ እኛ የምንገዛቸው ስልኮች በጣም ደካማ የሆኑ ስልኮች ነው የምንገዛው። እንደ አረቦቹ በብዙ ብር የሆነ ጠንካራና አስሊ ወይም ደግሞ ኦሪጂናል የሆኑ ስልኮችን አንገዛም። ለምን ብሩ ብዙ ስለሚሆንብን ወይ አንድ ሺ ሪያል ወይም ደግሞ አንድ ሺ አምስት መቶ ቢያንስ ቢበዛ አንድ ሺ አምስት መቶ ልናወጣ እንችላለን። ከዛ በላይ ግን የምናወጣ አይመስለኝም። እኛ የአረብ ሀገር ሴቶች የሚያወጡም ሊኖሩ ይችላሉ። አሁን እኮ አልፉን አስራ ስድስትም ያዙ አሉ። እኔ ግን በሕይወቴ አንድ ቀን ከሺ በላይ እንትን ስልክ ገዝቼ አላቅም። ዘጠኝ መቶ አንድ ሺ አሁን የገዛሁት ደግሞ አንድ ሺ ሁለት መቶ የገዛሁት ስልክ አለ። ሆኖም ግን ከዛ በላይ ከአንድ ሺ አምስት መቶ በላይ ምንገዛ አለን ብዬ አላስብም። ለምን እኔ በራሴ ስለማልገዛ ከዛ በታች ብንገዛ እንጂ ማለት ነው ከዛ በታች ደግሞ የሚሆኑት እኛ አሁን ለምሳሌ የሀበሻ ሰፈር ሄደን ስለምንገዛ ሀበሾች የበዙበት ሰፈር ሄደን ስለምንገዛ ኦሪጂናሉን ላይ ይሸጡንል ይችላሉ ማለት ነው። እና እህቶች ጥንቃቄ አድርጉ ማለት ነው። ለምን እኛ በራሳችን እጅ በብራችን በገዛ ናቸው ነገሮች ናቸው ህይወታችንን የምናጣው። እና ጥንቃቄ አድርጉ ማለት ነው። ብዙ ሰዎች በእንደዚህ ነገር ምክንያት ህይወታቸው ያለፈ እንዲሁም በተኙበት የተቃጠሉ እንዲሁም ደግሞ ክፍላቸው የተቃጠለባቸው አረብ ቤት የሆነው ራሱ በቅርብ ጊዜ ቪዲዮ አይቻለሁ። አረቦች እንትን ሰራተኛዋ እንትኗን ይሄ ፓወር ባንኳን ቻርጅ አድርጋ በተኘችበት ፈንድቶ እሷ ተቃጥላ እዛው ሞታን የተገኘችው ሰራተኛ ይቱ ማለት ነው እና የእኛ ሰራተኛ ትሁን የሌላ ሀገር ሰራተኛ ትሁን፣ አላቀም። ግን ሰራተኛችን ሞተች። የሞተችው ደግሞ በፓወር ባንክ ምክንያት ነው። ባካችሁ ፓወር ባንካችሁ ሁን ስልካችሁን ሁን ቻርጅ አድርጋችሁ እንዳትተኙ ተብሎ ብዙ ጊዜ ተነግሯል። ማለት ነው ሀባይቢ ስለዚህ እህቶቼ ራሳችንን ሕይወታችንን አደጋ ላይ የሚጥል ነገር እንዲሁም ደግሞ ችግር ውስጥ የሚጥለንን ነገር ከማድረግ እንቆጠብ ብዬ ነው ማስበው። ማነው እንደ ራሴ ብዙ ልጆች እኔን ስለምትከታተሉኝ በዚህ ሰሞን የለቀኳቸውን ቪዲዮዎች አብዛኞቻችሁ ወዳችሁታል። በሂና በጥቁር ሂና ምክንያት ብዙ ልጆች ችግር እንደደረሰባችሁ እና እንዲሁም ደግሞ መጠቀም እየፈለጋችሁ እንኳን አልጠቀምም ከዚህ በኋላ አመሰግናለሁ ስለነገርሽን ብላችሁ ብዙዎቻችሁ የምትነግሩኝ አላችሁ ማለት ነው። ይህም ደግሞ ሶሻል ሚዲያ ስላለኝ ግዴታ እኔም እንደተማርኩበት፣ እናንተም እንድትማሩበት ከእናንተም ደግሞ እኔ የምማረው ነገር ስላለ እናንተም ደግሞ ከኔ የምትማሩት ነገር ስላለ ሶሻል ሚዲያ እስካለኝ ድረስ ለምን እህቶችን አልጠቅምም፣ በሚለው ይህንን ቪዲዮ የሰራሁት። ብዙ ጊዜ ተነግሮ አላውቃለሁ፣ ብዙ ሰዎችም ቪዲዮ ሰርተውባታል። ግን እባካችሁ ጥንቃቄ አድርጉ። እኛ በስራ ደክመን ስንገባ ወይም ስልኩን አሁን ለምሳሌ ስልኩን እንቅልፍ እስከሚወስተን ድረስ ስልኩን ልንከታተል እንችላለን ማለት ነው። በዛም ደግሞ ቻርጁ ስለሚያልቅብን ሰክተነው ቻርጅ ላድርገ ነው ስልኩን እያየን እንቅልፍ ይዞ ሊሄድ ይችላል። ለምን እኛ ስለደከምን ስልኩን ባዝነበት ሳናቀው እንቅልፍ ይዞን ይሄዳል። ወይ እዛው ላይ እኛ እንቅልፍ ይዞን ሲሄድ፣ እኛ የተገላባበጥን ስልኩ ላይ ልንተኛበት እንችላለን። ስልኩ ደግሞ እንደገና በቻበንትን በማብራት ተሰክቷል። በዛ ላይ ማብራት ነው። እሱ ራሱ ይፈነዳል። ከዛ ጊለት ያመጣል። ከዛ ምን ይፈጠራል? ይፈነዳል። ህይወታችን አደጋ ላይ ይወጥቃል ማለት ነው። ገብታችኋል? ስለዚህ እኛ ደግሞ ደክሞን ስለምንገባ ስትገቡም፣ ደግሞ ቻርጅ እንኳን ግዴታ ማድረግም ካለባችሁ ስልካችሁን ግዴታ ቻርጅ አድርጋችሁ የምታድሩ ከሆነ ለምሳሌ አዎ፣ በእንትን አላርም ወይም ደግሞ የሚያነሳን እንትን አላርም ስለምንፈልግ አላርምን እናደርገውና ቻርጅን አልቆበት ስልኩን ዘግተነው አንተኛም። የታወቀ ነው በቻርጅ በእንትን በአላርሙ ስለምንነሳ ማለት ነው ብዙዎቻችን ስለዚህ አንዳንዶቻችን ጭራሽም አላርም አያስፈልገንም። ለምን ሰአታችን እናውቃለን፣ እንነሳለን። ሆኖም ግን ብዙ ጊዜ እኔ የምነሳው በአላርም ሳይሆን በዝም ብዬ ነው የምነሳው። በራሱ ጊዜ እንቅልፌ ይጠፋል፣ ሰአቱ ሲደርስ፣ የምነሳበት ሰአት ሲደርስ የሆነ ነገር ያነሳኛል ማለት ነው። እኔ ለምን እንደሆነ አላውቅም። ለምን ሰአታችንን አውቀናል። እንደዚህም ሆኖ ደግሞ ቻርጅ አድርጋችሁ ደክሟችሁ ከም ብሏችሁ ደግሞ ቻርጅ እንኳን አድርጋችሁ እንኳን አላርም እንኳን እየጮህ ማትሰሙበት ጊዜ አለ ማለት ነው። ብዙ ጊዜ አጋጥሞኝ ያውቃል። ሆኖም ግን ደግሞ ስልካችሁን ለቻርጅ ወይም ደግሞ ለአላርም የምትፈልጉት ከሆነ ስልካችሁን ካጠገባችሁ ራቅ አድርጋችሁ፣ እንዲሁም ደግሞ እንትን የሆነ ልብስ ላይ ሳይሆን ማድረግ አለባችሁ። ጣውላ ላይ ነው መሆን ያለበት። ለምን ልብሱ እፍን ስለሚያደርገው እንትኑ ይግላል ማለት ነው። ስልኩ ይግላል ውስጡ ያለው በጣሪያ ወይም ደግሞ ውስጡ ያለው እንትን ቻርጅ የሚደረገው በጣሪያው ስለሚግል እንትን የሆነ ንፋስና ቀዝቃዛ ቦታ ነው የሚፈልገው ስልኩ ማለት ነው። ስለዚህ ጣውላ ላይ አድርጋችሁ ወይም ደግሞ ወንበር ላይ ወይም ደግሞ የሆነ እንትን እቃ ላይ አድርጋችሁ ቻርጃችሁ፣ ከአጠገባችሁ ራቅ አድርጋችሁ ቢፈነዳ እንኳን በዛው ይፈንዳ ከፈለገ ማለት ነው። ግን ከአጠገባችሁ አርቁት ማለት ነው። እና ህይወታችሁን እጠጋ ላይ የሚጥል ነገር አታድርጉ። እኛ ደግሞ ችግራችን እንደሆነ ታውቃላችሁ። ብዙ ጊዜ እኛ በራሳችን በጓደኛም ሊሆኑ ይችላል። ራሳችን በተጠጋ ናቸው ባቀረብ ናቸው ባመን ናቸው ሰዎች ልንከዳ እንችላለን። ደግሞ ስልክም ደግሞ በራሳችን እጅ ገዝተን አምጥተን ፈንድቶ ህይወታችን ሊያበላሸው ይችላል። እንዲሁም ደግሞ ብዙ እኛን ህይወታችንን የሚያበላሹ ነገሮች በራሳችን እጅ የገዛ ናቸው እና እኛ ገዝተን ያመጣናቸው ነገሮች ናቸው ማነው እኛ በህይወታችን እንዲገቡ ያደረገናቸው ነገሮች ናቸው፣ ህይወታችንን የሚያበላሹብንና። ሀባይቢ እባካችሁ ጥንቃቄ አድርጉ። አላህ ይጠብቃችሁ፣ በጥላው ስር ያድርጋችሁ፣ ክፉ ነገር አይንካችሁ። ወላሂ አላህ በሰላም ያወጣናላ በሰላም ለሀገራችን ያብቃል ከክፉ ነገር የሚጠብቀን ያሰብነውን ደግሞ አሳክተን በሰላም ለሀገራችን ያብቃ ነው። ላይ በአሁኑ ሰዓት ላይ ብዙ እህቶች ህይወታቸው አልፎ ታመው ብዙ አሁን ትናንትና የህይወቱን ቪዲዮ ልንገራችሁ። ማነው በጣም ልቤን የሰበረውና በጣም ያመመኝ ነገር ምን እንደሆነ ታውቃላችሁ? የእኛ ልጅ ናት፣ መዳም ቤት ነው የምትሰራው። መዳሟ ቪዲዮ ቅርጽ አለቃታለች። እሱ ምንድን ነው ሰራተኛዬ ታማብኝ አሞኛል ብላ ሁሌ እንትን የሆነ በቀደም ክምክም ሚላት ነበረ ዛሬ ላይ ሆስፒታል እዣት ሲሄድ ካንሰር እንዳለባት አወቀች። አሁን ደግሞ በጣም ልቤን አሞኛል አዝኛለሁኝ። ወደ ሀገሯ እንድሸኛትም አልፈልግም። በጣም ደካማና ቤተሰቦች ወይ ደካማ ቤተሰብ ናት እና እያሳከምኳት ነው በዋቸው አትርሷት ብላ ቪዲዮ ሰርታ አለቃለች ማለት ነው። ልጅቷ ደግሞ የእኛ ልጅ ናት። ኢትዮጵያዊ ናት። ወላ አላ ሙሉ አፊዋን ይስጣት እና በሀገራችን ስንወጣ እኛ ብዙ አልመን ብዙ አስበን ከመጣም በኋላ ደግሞ ያንን በቃ ህይወታችንን እንቀይራለን የተሻለ ህይወት ይኖረናል ብለን እየለፋን ደግሞ በመሀል እንደዚህ አይነት ነገሮች ሲያጋጥሙን ልብ ይሰብራል። ወላሂ በጣም ነው ያሳዘነችኝ። እና እስኪ እሷንም ልጅ አላህ አፍያን ይመልስለት፣ የታመመን ሁሉ አላህ ጤና እንዲሰጠው፣ ያለውን ደግሞ በህይወት አላህ እንዲያቆየው፣ የሞተውን ደግሞ አላህ ጅነት እንዲያደርገው በዱአች አንረሳሳ ማለት ነው። እኛንም ደግሞ ያሰብነውን ያለምነውን አግኝተን ከምንወዳቸው ከሚወዱን ከሚፈልጉን ከምንፈልጋቸው ሰዎች በሰላም ያገናኛችሁ፣ ወይን ኔም ያገናኝ ከልጆቼና ከልጆቼ እና በዶዋችሁ አትርሱኝ። እኔም በዶ ያረሳችሁም ወዳችኋለው። ከኔ በላል ላይ ውደዳችሁ ቪዲዮን ግን ላይክ፣ ሼር ማድረጋችሁ ትስክ ላይክ ካድርጋችሁ በላይ አስደስትኩኝ። ብዙ ላይክ ይፈልጋለሁ። ዛሬ አይከፈልበትም ሀባይ ቢ እና ላይክ የምታደረጉልኝ አላ ከጀሃነም እሳት እጃችሁንም ሙሉ ገላችሁን ይጠብቅልኝ።